ክቡራትና ክቡራን ከተመልካቾቻችን ከእናንተ መካከል ስንቶቻችሁ ግራኝ ናችሁ። እስቲ በኮሜንት መስጫው ላይ ጻፉልን። ማህበረሰቡ እንደ ጉድለት፣ እንደ አቅም ማጣት የሚያየውን ግራ እጅ እግዚአብሔር ግን ለታላቅ ዓላማ ሲጠቀምበት ለማየት ተዘጋጁ። በተረሳው የብንያም ነገድ መካከል አንድ ያልተጠበቀ ጀግና ተወለደ። ምንም እንኳን የስሙ ትርጉም የቀኝ ልጅ የሚል ቢሆንም እርሱ ግን ግራኝ ነበር። ይህ ሰው በሰው ዓይን ደካማ የሚመስል በእግዚአብሔር እጅ ግን ብርቱ መሳሪያ ሆነ። እስራኤል በጭቆና ቀንበር ስር በምትቃተትበት በዚያ ዘመን የእስራኤልን ታሪክ ለመቀየር ተመረጠ። የማቀርብላችሁ ታሪክ ጉድለትን ወደ ድል ስለመቀየር፣ የተናቀውን ኃያል ስለማድረግ፣ ከማይጠበቀው ቦታ ተአምር ስለመፍጠር የሚያወራ ነው። የዚህን ሰው ታሪክ ስንመረምር በልባችን አንድ ጥያቄ ይነሳል። እኛስ በሕይወታችን እንደ ጉድለት የምንቆጥረው ነገር በእግዚአብሔር እጅ ምን ሊሆን ይችላል? ማኅበረሰቡ የናቀው የገፋው፣ ያገለለው ነገር ለታላቅ ክብር መነሻ ቢሆንስ? ባለታሪካችን ግራኝነቱን አልደበቀም፣ እንደ ድክመትም አላየውም። ይልቁንም እግዚአብሔር ለታላቅ ዓላማ እንደመረጠው አውቋል። ይህንን ሚስጥር አብረን እንመረምራለን። ይህንን ታሪክ ልባችሁን ከፍታችሁ እንድትከታተሉ ጋብዛችኋለሁ። በታሪክ ውስጥ የሚንጸባረቀውን የእግዚአብሔር ኃይል ጥበብና ፍቅር አብረን እናስተውል። ይህ በእግዚአብሔር የተመረጠው የነጻነት አርበኛ የናኦድ ታሪክ ነው። የእስራኤል ታሪክ መዝገብ ላይ ደማቅ ድሎች በደመቁበት ገጾች መሃል የጨለማ ምዕራፍም ተጽፏል። ከእግዚአብሔር መራቃቸው፣ ቃል ኪዳናቸውን ማፍረሳቸው፣ ወደ ጣዖት አምልኮ ማዘንበላቸው እንደ መርዛማ እሾህ በታሪካቸው ላይ ስር ሰዷል። የኢያሱ ዘመን ጀግንነት ተረስቶ የእግዚአብሔር ሕዝብ በኃጢአት ጎዳና ተጓዘ። ውጤቱም መራራ ቅጣት ሆነ። ልክ እንደ ዝናብ የእግዚአብሔር ቁጣ በእስራኤል ላይ ዘነበ። እግዚአብሔር ጨካኙንና ሥጋውን ያደለበውን የሞዓብን ንጉሥ አግሎንን አበረታባቸው። አግሎን ስሙ ራሱ የጭካኔ መገለጫ የሆነ ስም፣ እንደ ተራበ እንስሳ እስራኤልን ለመንጠቅ ተዘጋጀ። እርሱ ተራ ንጉሥ አልነበረም። የጭካኔ የስግብግብነት፣ የኀጢአት ተምሳሌት ነው። ሰውነቱ እንኳን የእስራኤልን መከራና የገዛ ኀጢአቱን የሚያንጸባርቅ ሆነ። ከአሞናውያንና ከአሜሌቃውያን ጋር ተባብሮ እንደ አስፈሪ ማዕበል እስራኤልን አጥለቀለቃት። ሠራዊታቸውን ድል ነሳ ምድራቸውን ወረረ ሕዝቡንም አዋረደ እግዚአብሔር በድል የሰጣቸው ያቺ ከተማ ኢያሪኮ አሁን የውርደት ማዕከል ሆነች የእስራኤል የድል አድራጊነት ተምሳሌት የነበረችው ያቺ ቅጥር አሁን የአግሎን የጭቆና ዙፋን ሆነች አንድ ወቅት የድል መዝሙር ይዘመርባት የነበረችው ከተማ አሁን የለቅሶና የዋይታ ቦታ ሆነች ይህ እንዴት ያለ አስደንጋጭ ለውጥ ነው የእግዚአብሔር ሕዝብ በገዛ ምድራቸው ባሪያዎች ሆኑ ለ18 ረጅም ዓመታት እስራኤል በሞዓባውያን የጭቆና ቀንበር ስር አንገቷን ደፋች። አስቡት 18 ዓመታት የባርነት የውርደት የመከራ ዓመታት። የእስራኤል ሕዝብ ግብር እየገበሩ በግዞት እየማቀቁ መሬታቸው እየተቀማ ክብራቸው እየተዋረደ ተስፋቸው እየሟሸሸ ኑሯቸው የጨለማ ሆነ። አባቶች ልጆቻቸው በባዕድ ሀገር ቀንበር ስር ሲማቅቁ አዩ። እናቶች ልጆቻቸው ለባርነት ሲወሰዱ በምሬት አለቀሱ። ያፈሩትን ሁሉ ለሞዓብ ንጉሥ ሆድ መሙያ ሆነ። ከእርሻቸው የሚገኘው ምርት፣ ከከብቶቻቸው የሚገኘው ወተትና ሥጋ ሁሉ ለስግብግቡ አግሎን ግብር ሆነ። የጭቆናው ጽናት የእስራኤልን ልብ ሰበረው። ተስፋቸው እንደ ጭስ በነነ። በስቃይ ብዛት ልባቸው ደቀቀ። ይሁን እንጂ ልክ ጨለማው ሲበረታ ብርሃን እንደሚናፈቅ ሁሉ እስራኤልም ወደ እግዚአብሔር መጮህ ጀመረች። ያ የረጅም ጊዜ ዝምታ ድባብ ተሰበረ። የልመና ጩኸት የእንባ ዋይታ ከእስራኤል ልብ ወደ ሰማይ አረገ ያ ጩኸት ያ ልመና ያ የተስፋ መቁረጥ ስሜት ከእግዚአብሔር ዙፋን ደረሰ እናም ከማይጠበቀው አቅጣጫ መፍትሔ መጣ ያ መፍትሔ ያ ብርሃን በግራኝ ሰው እጅ ተይዞ ነበር በናኦድ እግዚአብሔር በሚያስደንቅ መንገድ ለእስራኤል መልስ ሰጠ ኃያል ጦረኛን ዝነኛ መሪን ወይም የሰለጠነ ሰራዊትን አልመረጠም ይልቁንም ማንም ያልጠበቀውን ማህበረሰቡ እንደ ደካማ የሚቆጥረውን ግራኝ የሆነውን ናኦድን መረጠ። ናኦድ ከብንያም ነገድ የሆነ በሰው አይን ጉድለት ያለበት የሚመስል ሰው ነበር። በዚያ ዘመን ግራኝ መሆን እንደ ነውር ይቆጠራል። የቀኝ እጅ ብርታት ለጦርነት ብቃት የማህበረሰቡ መለኪያ ነበር። ናኦድ ግን ከዚህ መለኪያ ውጪ ነው። ይህ ጉድለት ግን የእግዚአብሔር ምርጫ ሆነ። ናኦድ ግራኝ መሆኑ የእግዚአብሔር መሣሪያ ከመሆን አላገደውም። ማንም ያልጠረጠረው፣ ማንም ትኩረት ያልሰጠው ይህ ሰው የእስራኤልን የነጻነት ቁልፍ በእጆቹ ይዞ ነበር። እግዚአብሔር የሰውን ድካም ለክብሩ እንደሚጠቀም፣ ደካማ በሚመስለው ነገር ታላቅ ሥራ እንደሚሰራ በዚህ ታሪክ በግልጽ እናያለን። የናኦድ ግራኝ መሆን የሞዓብን ንጉሥ ለማጥመድ፣ እስራኤልን ከጭቆና ለመታደግ የእግዚአብሔር ጥበብ የተገለጠበት መንገድ ሆነ። እናም አንድ አጋጣሚ ተፈጠረ። እስራኤላውያን ለሞዓብ ንጉሥ ለአግሎን የሚገብሩበት የግብር ጊዜ ደረሰ ከእርሻቸው ከከብቶቻቸው ከሀብታቸው ሁሉ ተነጥቀው ለስግብግቡ ንጉሥ የሚያቀርቡበት ስጦታ ይህንን ግብር የመምራት ኃላፊነት ደግሞ ለናኦድ ተሰጠ አስቡት ግራኝ የሆነው ማንም ትኩረት ያልሰጠው ናኦድ የጭቆናው ተምሳሌት የሆነውን ግብር ይዞ ወደ ጨካኙ ንጉሥ ቤተ መንግሥት ሊሄድ ነው ይህ ምን ዐይነት አጋጣሚ ነው በእግዚአብሔር የሚመራ አስደናቂ ክስተት። ናኦድ ይህንን ኃላፊነት ሲቀበል በልቡ ውስጥ ታላቅ ዕቅድ ነበረው። ግብሩን ለማቅረብ ብቻ ሳይሆን እስራኤልን ከጭቆና ቀንበር ነፃ ለማውጣት ቆርጦ ተነስቷል። በልቡ ውስጥ የሚንቀለቀለው እሳት፣ የእግዚአብሔር ኃይል፣ ለሕዝቡ ያለው ፍቅር ወደፊት እየገፋው ነበር። ናኦድ የተሰጠውን ኃላፊነት ተቀብሎ ወደ ሞዓብ ንጉሥ ቤተ መንግሥት ለመሄድ ሲዘጋጅ በልቡ ውስጥ ታላቅ ዕቅድ አዘጋጀ። ግብሩን ከማቅረብ ባለፈ እስራኤልን ከጭቆና ቀንበር ነፃ ለማውጣት ቆርጦ ተነስቷል። ይህንን ታላቅ ዓላማ ለመፈጸም ደግሞ አንድ ምስጢራዊ መሣሪያ አዘጋጀ። በልዩ ጥንቃቄና ጥበብ ባለ ሁለት አፍ ሰይፍ ቀረጸ። ይህ ሰይፍ ተራ ሰይፍ አልነበረም። መጠኑ አጭር ቢሆንም ለመደበቅ አመቺ እንዲሆን ተደርጎ የተሠራ ነበር። በሌላ በኩል እጅግ ስለታም ስለነበር በፍጥነት ለሞት የሚዳርግ ነው። ናኦድ ይህንን ሰይፍ ሲቀርጽ በልብ ውስጥ ታላቅ ቁርጠኝነትና የእግዚአብሔር ኃይል አብሮት ነበር። ይህ ሰይፍ የጭቆናውን ሰንሰለት የሚበጥስ የእስራኤልን ነፃነት የሚያውጅ መሣሪያ እንደሚሆን ያውቅ ነበር። የሰይፉን ዝግጅት ከጨረሰ በኋላ የሚደብቅበትን ቦታ በጥንቃቄ መረጠ። በዚያን ዘመን ተዋጊዎች ሰይፋቸውን በግራ ጭናቸው ላይ ያስሩ ነበር። ይህ ቀኝ እጃቸው ሰይፉን በቀላሉ ለመምዘዝ እንዲችል አመቺ ሁኔታን ይፈጥርላቸዋል። ናኦድ ግን ግራኝ ስለነበር ይህ የተለመደ ሥርዓት ለእርሱ አይሠራም። ስለዚህ ማንም ያልጠበቀውን ነገር አደረገ። ሰይፉን በቀኝ ጭኑ ላይ ከልብሱ ሥር ደበቀው። ይህ ስልት እጅግ ብልሃት የተሞላበት ነበር። የሞዓብ ጠባቂዎች በቀኝ ጭኑ ላይ ሰይፍ ይኖራል ብለው ፈጽሞ አይጠረጥሩም። ምክንያቱም ቀኝ እጅ ለሚጠቀም ሰው ሰይፉን ከዚያ መምዘዝ እጅግ አስቸጋሪ ነው። ናኦድ ግን ግራኝነቱን እንደ ድክመት ሳይሆን እንደ ብልሃት ተጠቀመበት። ማንም ያልተጠቀመው፣ ማንም ያልጠበቀው ነገር የእርሱ መሣሪያ ሆነ። የድብቁ ሰይፍ የተስፋ ጭላንጭል የእስራኤልን ነጻነት የሚያበስር ሚስጢራዊ ኃይል ሆነ። ናኦድ ሰይፉን ደብቆ ግብሩን ይዞ ልቡ በቆራጥነት ተሞልቶ ወደ ኢያሪኮ ጉዞውን ጀመረ። ኢያሪኮ የእስራኤል የውርደት ማዕከል፣ የሞዓብ ንጉሥ የጭካኔ ዙፋን የነበረች ከተማ ናት። ወደዚያች ከተማ ሲቃረብ የፊቱ ገጽታ የተረጋጋ ቢመስልም፣ በልቡ ውስጥ ግን ታላቅ ውጊያ እየተካሄደ ነበር። ፍርሃትና ጥርጣሬ ሊያሸንፉት ሞከሩ። ነገር ግን በእግዚአብሔር ኃይል ታምኖ ወደፊት ገሰገሰ። ይህ ጉዞ ተራ የግብር ጉዞ አልነበረም። የእስራኤልን ዕጣ ፈንታ የሚወስን የድፍረትና የእምነት ጉዞ ነበር። ናኦድ በልብ ውስጥ ያለውን ምስጢራዊ መሣሪያና ታላቅ ዕቅድ ይዞ ወደ ጠላት ምሽግ እየተጓዘ ነው። በልብ ውስጥ የሚንቀለቀለው የእግዚአብሔር ኃይል ከፊቱ የሚጠብቀውን ፈተና እንዲጋፈጥ ብርታት ሰጠው። ናኦድ የኢያሪኮን ቅጥር አልፎ ወደ አግሎን ቤተመንግሥት ሲገባ ያየው ነገር ልቡን በቁጭት አቃጠለው። ቤተ መንግስቱ የሞዓብ ንጉሥ የስግብግብነትና የጭካኔ መገለጫ ሆኗል። ከእስራኤል ሕዝብ የተዘረፈ ሀብት በየማዕዘኑ ተከምሯል። ውድ የሆኑ ምንጣፎች፣ የወርቅና የብር ጌጣጌጦች፣ ያማሩ የዝሆን ጥርስ ቅርጻቅርጾች፣ ዓይንን የሚያማልሉ የሐር ልብሶች፣ ሁሉም የእስራኤልን ላብና እንባ የሚያንጸባርቁ ነበሩ። አገልጋዮች እንደ ጉንዳን ይሯሯጣሉ። አንዳንዶች ምግብና መጠጥ ያቀርባሉ፣ ሌሎች ደግሞ ንጉሱን ያገለግላሉ። ሁሉም ነገር ለአግሎን ሆድና ምቾት የተዘጋጀ ይመስላል። የቤተ መንግስቱ ግድግዳ እንኳን በቅንጦት ያጌጠ የእስራኤልን ውርደት የሚያሳይ ነው። ይህ ሁሉ ሲታይ ናኦድ በልቡ ውስጥ ያለው ቁርጠኝነት ይበልጥ እየጠነከረ ሄደ። ይህን የጭቆና ሥርዓት ለመገርሰስ፣ የእስራኤልን ክብር ለመመለስ ከመቼውም ጊዜ በበለጠ ቆረጠ። ናኦድ ግብሩን ይዘው የሚመጡትን እስራኤላውያንን እየመራ ወደ ዙፋኑ ክፍል ገባ። ፊቱ ላይ ምንም ዓይነት ስሜት አይታይበትም። በልቡ ውስጥ ያለውን እቅድና ቁርጠኝነት በሚገባ ደብቋል። ከኋላው ያሉት እስራኤላውያን በቅርጫትና በጋን የተሞሉ ምርጥ ምርጥ የእርሻ ምርቶችን፣ የከብት ስጦታዎችን፣ ውድ የሆኑ ዘይቶችንና ቅመማ ቅመሞችን ይዘዋል። እነዚህ ሁሉ ከእስራኤል ምድር የተዘረፉ ለስግብግቡ ንጉሥ የሚቀርቡ ግብሮች ናቸው። እናም በታላቅ ድምቀት በተዘጋጀው ዙፋን ላይ ግዙፉ አግሎን ተቀምጧል። ሰውነቱ ከዙፋኑ አልፎ ይታያል። ጣቶቹ በወርቅ ቀለበቶች አሸብርቀዋል። ዓይኖቹ በስስት ያበራሉ። ይህ ሁሉ የእስራኤልን መከራና የገዛ ኃጢአቱን የሚያንጸባርቅ ተምሳሌት ነበር። ናኦድ ወደ ዙፋኑ ቀረበ ብሎ ዝቅ ብሎም ሰገደ። ይህ የአክብሮት ሰላምታ አልነበረም፣ የምስጢራዊው ተልእኮ አካል እንጂ። አግሎን በስስት ፈገግ እያለ የቀረበለትን ግብር ተመለከተ። ለአፍታ ያህል በዙፋኑ ክፍል ውስጥ ጸጥታ ሰፈነ። አግሎን በቀረበለት ሀብት ተደስቷል። እስራኤል ሙሉ በሙሉ በቁጥጥሩ ስር እንደሆነች፣ ሕዝቡም እንደተንበረከከለት አምኗል። ይህ የተሳሳተ እምነት የናኦድን እቅድ ለማስፈጸም አመቺ ሁኔታን ፈጠረለት። የናኦድ ልብ በኃይል ይመታል። ቀጥሎ የሚያደርገው ነገር የእስራኤልን እጣፈንታ የሚወስን ወሳኝ እርምጃ ነው። የደበቀው ሰይፍ በጭኑ ላይ ተጣብቆ ይጠብቀዋል። የሞዓብ ጠባቂዎች ምንም ነገር አልጠረጠሩም። አግሎን በስግብግብነት ፈገግታው እንደተዋጠ ነው። ይህ ሁሉ ሁኔታ ለናኦድ ድፍረትና ብርታት ሰጠው። የግብሩ አቀራረብ ስነ ስርዓት እንዳበቃ በማስመሰል ናኦድ ወደ ኋላው መመለስ ጀመረ። ነገር ግን ጥቂት እርምጃ እንደተራመደ ድንገት ቆመ። ወደ አግሎን ዙፋን ፊቱን መልሶ ባልተጠበቀ ሁኔታ እንዲህ አለ። ንጉሥ ሆይ ለአንተ ብቻ የሚነገር ምስጢር አለኝ፣ አለ ናኦድ። ይህ ቃል እንደ ዜና በዙፋኑ ክፍል ውስጥ ተሰማ የአግሎን አይኖች ጠበቡ የስስት ፈገግታው ጠፋ በምትኩ የማወቅ ጉጉት ፊቱ ላይ ተነበበ ሚስጢር ለንጉሱ ብቻ የሚነገር ይህ ምን አይነት ሚስጢር ሊሆን ይችላል ስግብግብ የሆኑ ሰዎች ሚስጢርን ለማወቅ ይወዳሉ። በተለይም በድብቅ የሚነገራቸው ከሆነ ናኦድ የንጉሱን የማወቅ ጉጉት እያየ ንግግሩን ቀጠለ ይህ ሚስጢር ከእግዚአብሔር የተላከ ነው ለአንተ ብቻ ለክቡር ንጉሥ የሚነገር ነው እነዚህ ቃላት የአግሎንን ልብ ይበልጥ አነሳሱት። ከእግዚአብሔር የተላከ ምስጢር! ይህም አቀላል ነገር አይደለም። አግሎን በጣቶቹ ምልክት ሰጠ። ወዲያውኑ በዙፋኑ ክፍል ውስጥ የነበሩት ጠባቂዎችና አገልጋዮች ግራ በመጋባት ተያዩ። ንጉሡ ምን እያደረገ ነው? ለምን ብቻውን መቅረት ፈለገ? ነገር ግን የንጉሡን ትእዛዝ መቃወም አይቻልም። አንድ በአንድ ክፍሉን ለቀው ወጡ። በሮቹ ተዘጉ። አሁን በዙፋኑ ክፍል ውስጥ ሁለት ሰዎች ብቻ ቀርተዋል። ጨካኙ የሞዓብ ንጉሥ አግሎንና ግራኙ የእስራኤል መልእክተኛ ናኦድ። ክፍሉ በከባድ ጸጥታ ተዋጠ። የአግሎን እስትንፋስ ብቻ ይሰማል። ናኦድ በእርጋታ ወደ ዙፋኑ ተጠጋ። ፊቱ ላይ ምንም አይነት ፍርሃት አይታይበትም። በልቡ ውስጥ ግን ታላቅ ሰደድ እሳት እየነደደ ነበር። አግሎን ትዕግሥት በማጣት እንግዲህ ምስጢሩ ምንድን ነው ሲል ጠየቀ። ድምፁ ተቆራርጧል። የማወቅ ጉጉቱ ከቁጥጥሩ ውጭ ሆኗል። ናኦድ የንጉሡን ዐይኖች እያየ በቀስታ እንዲህ አለ ሚስጥሩ በእጄ ላይ ነው። ይህ ቃል የአግሎንን ትኩረት በሙሉ ሳበው። ናኦድ ምን እያለ ነው? በእጁ ላይ ያለው ምስጢር ምንድን ነው? የሞዓብ ንጉሥ መልሱን ለማወቅ ጓጓ። አያውቅም እንጂ ያ ሚስጢር የእርሱ ሞት ነበር። ናኦድ ይህንን ቅጽበት በትዕግስት ሲጠብቀው ቆይቷል። የጭቆናው ቀንበር የሚሰበርበት፣ የእስራኤል ነጻነት የሚታወጅበት ሰዓት ደርሷል። የናኦድ ልብ በኃይል ይመታል። የተደበቀው ሰይፍ አሁን የሚወጣበት ጊዜ ነው። የሞዓብ ጠባቂዎች ከበሩ ውጭ ቆመዋል። ምንም ነገር አልጠረጠሩም። አግሎን በሚስጥሩ ተደምጧል አግሎን በሚስጥሩ ተጠምዷል። ይህ ሁሉ ሁኔታ ለናኦድ አመች የሆነለት። ናኦድ ሚስጥሩ በጀሌ ነው ካለ በኋላ ለአፍታ ዝም አለ። የአግሎን ዓይኖችን እያየ በቀስታ ወደ ቀኝ ጭኑ እጁን ሰደደ። ይህ እንቅስቃሴ የሞዓብን ንጉሥ ትኩረት ስቧል። አግሎን ናኦድ ከልብሱ ስር ምን ሊያወጣ እንደሆነ ለማየት ዓይኖቹን አፍጥጦ ተመለከተ። ቀኝ እጁ ምንም ነገር እንዳልያዘ አስተውሏል። ግራ እጁ ደግሞ ባዶ ነበር። ታዲያ ምስጢሩ ምንድነው? ድንገት ሁሉም ነገር በቅጽበት ተለወጠ። ናኦድ ማንም ባልጠበቀው ፍጥነት ግራ እጁን አንቀሳቅሶ ከቀኝ ጭኑ ስር የተደበቀውን ሰይፍ መዘዘው። የሚያብረቀርቅ ብረት በዙፋኑ ክፍል ውስጥ አበራ። አግሎን ምን እየተፈጠረ እንዳለ ለመረዳት እንኳን ጊዜ አላገኘም። ናኦድ በግራ እጁ የያዘውን ስለታም ሰይፍ በሙሉ ኃይሉ በንጉሡ ሆድ ላይ ሰካው። የሚሰቀጥጥ ጩኸት ከንጉሡ ጎሮሮ ወጣ። አግሎን አይኖቹን በሰፊው ከፈተ። ሕመምና ድንጋጤ ፊቱ ላይ ተነበበ። ሰይፉ እስከ እጀታው ድረስ በስጋው ውስጥ ሰመጠ። ናኦድ ሰይፉን ለመንቀል እንኳን አልሞከረም። እንዳስገባው ተወው። የሞዓብ ንጉሥ ከዙፋኑ ላይ ወደቀ። ግዙፍ ሰውነቱ መሬት ሲነካ ከባድ ድምፅ ተሰማ። የአግሎን አይኖች ተገለበጡ፣ እስትንፋሱ ተቋረጠ። የሞዓብ ንጉሥ በግራኝ ሰው እጅ ባልተጠበቀ ሁኔታ ሞተ። የጭካኔው ዘመን አበቃ። የእስራኤል ነጻነት ጎህ ቀደደ። ናኦድ ያደረገውን ነገር እያየ ለአፍታ ዝም አለ። ልቡ ውስጥ የድል ስሜት ተሰማው። እግዚአብሔር የገባውን ቃል ፈጸመ። ናኦድ ጊዜ አላጠፋም። በዙፋኑ ክፍል ውስጥ ያለው ጸጥታ በማንኛውም ሰዓት ሊሰበር እንደሚችል ያውቃል። በፍጥነት ከክፍሉ ወጣ። በሮቹን ቀስ ብሎ ዘጋቸው። ማንም እንዳያየው በድብቅ ተራመደ። ልቡ በኃይል እየመታ ከቤተ መንግሥቱ ለመውጣት ቸኮለ። የሞዓብ ጠባቂዎች አሁንም በሩ ላይ ቆመዋል። ምንም ነገር አልሰሙም። ንጉሡ በምስጢር እየተነጋገረ እንደሆነ በማሰብ ዝም ብለው ይጠብቃሉ። ናኦድ እነሱን እያየ በእርጋታ አለፋቸው። ፊቱ ላይ ምንም አይነት የፍርሃት ምልክት አይታይበትም። ልክ እንደ ተራ መልእክተኛ ከቤተ መንግስቱ ወጥቶ ሄደ። ከቤተ መንግስቱ ውጪ ሲደርስ ናኦድ በጥልቀት ተነፈሰ። ነፃ ወጥቷል። የሞዓብን ንጉሥ ገድሎ ሳይያዝ ማምለጥ ችሏል። ይህ ሁሉ የሆነው በእግዚአብሔር ኃይልና ጥበብ ነበር። ናኦድ ወደ እስራኤል ሕዝብ ለመመለስ አዲስ ተልእኮ ለመጀመር ቆርጦ ተነሳ። ናኦድ ከቤተ መንግሥቱ ከወጣ በኋላ በሞዓብ ጠባቂዎች ዘንድ ያልተለመደ ጸጥታ ሰፈነ። ንጉሡ ከእስራኤላዊው መልእክተኛ ጋር በሚስጢር እየተነጋገረ እንደሆነ በማሰብ በትዕግሥት ይጠብቁ ነበር። አግሎን አገልጋዮቹና ጠባቂዎቹን አስወጥቶ ብቻውን መቅረቱ የተለመደ ነገር ስለነበር ማንም አልጠረጠረም። በተለይም ደግሞ ለግል ጉዳዮቹ ሲባል ረዘም ላለ ጊዜ ብቻውን መቆየት ይወድ ስለነበር የመዘግየቱ ነገር አላስገረማቸውም። ጊዜው እየገፋ ሲሄድ ግን ጥቂት የጥርጣሬ ስሜቶች እንሸራሸሩ ጀመር። አሁኑም ከዙፋኑ ክፍል ውስጥ ምንም አይነት ድምፅ አይሰማም። ንጉሡ ምን እየሰራ ይሆን? ለምን ይህን ያህል ጊዜ ጸጥ አለ? አንዱ ጠባቂ ለሌላው በሹክሹክታ ምናልባት ንጉሡ ተኝቶ ይሆን አለው። ሌላውም አዎ፣ እረፍት እየወሰደ ይሆናል እሱን መቀስቀስ የለብንም ብሎ መለሰ። በዚህ መሃል ናኦድ ከኢያሪኮ ከተማ እየራቀ ነበር። ፈጣን እርምጃዎችን እየተራመደ ወደ ተራራማው የኤፍሬም ምድር ገሰገሰ። ልቡ በደስታ ተሞልቷል። የሞዓብን ንጉሥ ገድሎ ሳይያዝ ማምለጥ መቻሉ ለእርሱ ታላቅ ተአምር ነበር። ይህ ሁሉ የሆነው በእግዚአብሔር ኃይልና ጥበብ እንደሆነ አምኗል። የሞዓብ ጠባቂዎች ግን አሁንም በሩ ላይ ቆመው ይጠብቃሉ። ንጉሡን ላለማወቅ ሲሉ ወደ ውስጥ ለመግባት አልደፈሩም። ጊዜው እየገፋ ሲሄድ ጥርጣሪያቸው እየጨመረ መጣ። በመጨረሻም አንደኛው ጠባቂ ድፍረቱን አሰባስቦ በሩን አንኳኳ። ምንም መልስ ግን አልነበረም። እንደገና አንኳኳ። አሁንም ዝምታ። በሩን በኃይል ገፋ አድርጎ ከፈተው። ያየው ነገር ግን ልቡን አራደው። የሞዓብ ንጉሥ አግሎን በደም ተለውሶ መሬት ላይ ወድቋል። ሰይፉ ሆዱ ውስጥ ተሰክቷል። ዙሪያ ገባው በደም ተጨማልቋል። ጠባቂዎቹ ደነገጡ። ጩኸታቸው ቤተ መንግሥቱን አናጋው። ወዲያውኑ የሞዓብ መኳንንትና አገልጋዮች ወደ ዙፋኑ ክፍል ተሯሯጡ። ንጉሡ መሞቱን ሲያዩ በድንጋጤና በሐዘን ተውጠው ጮኹ። ግርግርና ሽብር ቤተ መንግሥቱን ሞላው። ናኦድ ግን ከዚያ ሁሉ ግርግር ርቆ ነጻነቱን እያጣጣመ ነበር። የእስራኤልን ነጻነት ለማወጅ አዲስ ምዕራፍ ለመክፈት ተዘጋጅቷል። ናኦድ ከኢያሪኮ ከራቀ በኋላ ፈጣን እርምጃዎችን እየተራመደ ወደ ተራራማው የኤፍሬም ምድር ደርሷል። ይህ ቦታ ለእስራኤላውያን መሸሸጊያ ሆኖ የሚያገለግል ከሞዓባውያን ቁጥጥር ውጭ የሆነ አካባቢ ነበር። እዚያ ሲደርስ ናኦድ በልቡ ውስጥ ታላቅ ዕቅድ ነበረው። የሞዓብን ንጉሥ መግደሉ ብቻውን በቂ እንዳልሆነ ያውቃል። እስራኤልን ከጭቆና ቀንበር ነጻ ለማውጣት የሕዝቡን አንድነትና ትብብር ማግኘት ነበረበት። ስለዚህ አንድ ደፋር እርምጃ ወሰደ። በእጁ የያዘውን መለከት አውጥቶ፣ በተራራው ጫፍ ላይ ቆሞ በሙሉ ኃይሉን ነፋው። የመለከቱ ድምፅ እንደ ነጎድጓድ በተራራዎቹ መካከል አስተጋባ። ያ ድምፅ ለረዥም ጊዜ በጭቆና ሲሰቃይ ለኖረው የእስራኤል ሕዝብ የነጻነት ጥሪ ነበር። የተስፋ ብርሃን፣ የድል አዋጅ ነበር። የመለከቱ ድምፅ በየሸለቆውና በየኮረብታው ተሰራጨ። የእስራኤል ነገዶች ከየቤታቸው እየወጡ ድምፅ ወደሚመጣበት አቅጣጫ መጉረፍ ጀመሩ። ለረዥም ጊዜ ተለያይተው የነበሩት ነገዶች በአንድ ዓላማ አንድ ሆኑ። የነጻነት ጥሪ ልባቸውን አንድ አደረገው። የናኦድ የመለከት ጥሪ በተራራማው የኤፍሬም ምድር አስተጋብቶ ለረዥም ጊዜ በጭቆና ሲሰቃይ የነበረውን የእስራኤልን ሕዝብ ልብ አነቃቃ። ከየቤታቸው፣ ከየመስሪያ ቦታቸው፣ ከየእርሻቸው የወጡ ድምፁ ወደሚመጣበት አቅጣጫ መጉረፍ ጀመሩ። ለዓመታት ተለያይተው በሞዓባውያን የጭቆና ቀንበር ሥር ሲማቅቁ የነበሩት ነገዶች ለአንድ ዓላማ በአንድ ልብ ሆነው ተሰበሰቡ። ያ የመለከት ድምፅ የነፃነት ጥሪ፣ የተስፋን ብርሃን፣ የድል አዋጅም ነበር። ያንዳንዳቸው የየራሳቸውን ታሪክ ይዘው መጡ። አንዳንዶቹ በሙአባውያን እጅ የደረሰባቸውን ግፍና በደል ያስታውሳሉ። ሌሎች ደግሞ ቤተሰቦቻቸውን በባርነት ሲያጡ በምሬት ያለቀሱትን እንባ ያስታውሳሉ። ሁሉም ግን በአንድ ነገር ተስማምተዋል። ከንግዲህ በቃ ከእንግዲህ በሙአባውያን የጭቆና ቀንበር ሥር አንገዛም፣ ነጻነታችንን እናውጃለን አሉ። ናኦድ በተራራው ጫፍ ላይ ቆሞ እየመጡ ያሉትን እስራኤላውያን ተመለከተ። ፊቱ ላይ የደስታና የተስፋ ስሜት ይነበብ ነበር። እግዚአብሔር ሕዝቡን ለነጻነት እያነሳሳው እንደሆነ አየ። ወንዶች፣ ሴቶች፣ ሽማግሌዎች፣ ወጣቶች ሁሉም ለጦርነት ዝግጁ ሆነው መጥተዋል። በእጃቸው የያዙትን መሳሪያ ይዘው፣ በልባቸው ቁርጠኝነት ተሞልተው፣ ናኦድን ለመከተል ቆርጠው ተነስተዋል። ናኦድ ወደ ሕዝቡ ዞሮ በታላቅ ድምፅ ንግግር አደረገ። እስራኤላውያን ሆይ እግዚአብሔር ጸሎታችንን ሰምቷል፣ ልመናችንን ተቀብሏል የሞዓብን ንጉሥ አግሎንን በእጅ አሳልፎ ሰጥቷል። አሁን ጊዜው ደርሷል። ከባርነት የምንላቀቅበት፣ ነጻነታችንን የምናውጅበት፣ ክብራችንን የምናስመልስበት ሰዓቱ አሁን ነው አላቸው። የሕዝቡ ልብ በደስታና በጉጉት ተሞላ። የናኦድ ቃል እንደ እሳት በውስጣቸው ነደደ። ለረጅም ጊዜ ሲመኙት የነበረው የነጻነት ጎህ እነሆ እየቀደደ ነበር። ናኦድ ንግግሩን ቀጠለ። ተከተሉኝ፣ እግዚአብሔር ከእናንተ ጋር ነው ጠላቶቻችንን ድል እንነሳለን፣ ምድራችንን እናስመልሳለን፣ ነጻነታችንን እናረጋግጣለን። ወደፊት አለ ግራኙ ናኦድ። የእስራኤል ሕዝብ በአንድ ድምፅ ወደ ፊት እግዚአብሔር ከኛ ጋር ነው እያሉ ጮኹ። ያ ጩኸት እንደ ነጎድጓድ በተራራዎቹ መካከል አስተጋባ፣ የሞዓብን ምድር አናወጠው። የእስራኤል ሰራዊት በናኦድ መሪነት ከተራራው መውረድ ጀመረ። ፊታቸው ላይ ቁርጠኝነት፣ በልባቸው ውስጥ እምነት፣ በእጃቸው መሣሪያ ይዘው ወደ ጦር ሜዳ ገሰገሱ። የነጻነት ትግሉ ተጀመረ። ናኦድ የእስራኤልን ሰራዊት እየመራ ከተራራው ከወረደ በኋላ ወዲያውኑ ወደ ወሳኝ ስልታዊ እርምጃ ገባ። የዮርዳኖስን ወንዝ መሻገሪያዎች በቁጥጥር ስር ማዋል እንዳለበት ያውቃል። እነዚህ መሻገሪያዎች ሞዓባውያን ወደ ምድራቸው የሚመለሱበት እንዲሁም አስፈላጊ ከሆነም ማጠናከሪያ ኃይል የሚያገኙበት ብቸኛ መንገዶች ነበሩ። ስለዚህም ሰራዊቱን በቡድን በቡድን ከፍሎ ወደ ተለያዩ የዮርዳኖስ ወንዝ መሻገሪያዎች ላካቸው። እያንዳንዱ ቡድን መሻገሪያውን በጥብቅ እንዲጠብቅ፣ አንድም የሞዓብ ወታደር እንዳያመልጥ እንዲያደርግ ጥብቅ ትዕዛዝ ተሰጠው። ይህ ስልታዊ እንቅስቃሴ የሞዓብን ጦር ኃይል ለመቆጣጠርና ድል ለመንሳት ወሳኝ ሚና ተጫውቷል። የእስራኤል ተዋጊዎች መሻገሪያዎቹን ሲቆጣጠሩ፣ የሞዓብ ጦር ሰራዊት ባልጠበቁት ሁኔታ ውስጥ ገቡ። ከኋላቸው የእስራኤል ሰራዊት እየገሰገሰባቸው ነው፣ ከፊታቸው ደግሞ የዮርዳኖስ ወንዝ መሻገሪያዎች ተዘግተዋል። ወደ ኋላ መመለስ አይችሉም፣ ወደ ፊት መግፋትም ማቃታቸው፣ ሙሉ በሙሉ ተከበዋል። ናኦድ ይህንን አመቺ ሁኔታ በመጠበቅ ወዲያውኑ ጥቃት እንዲፈጸም አዘዘ። የእስራኤል ሰራዊት በሞዓባውያን ላይ እንደ መብረቅ ወረደባቸው። ጦርነቱ እጅግ ከባድ ነበር። ሞዓባውያን ለሕይወታቸው ተዋጉ። ነገር ግን የእስራኤል ተዋጊዎች በቁርጠኝነትና በእምነት ተሞልተው ስለነበር ተመጣጣኝ አልነበሩም። ለረዥም ጊዜ በጭቆና ሲሰቃዩ የኖሩት እስራኤላውያን በልባቸው ውስጥ የነበረውን ቁጭትና ቁጣ በጦር ሜዳው ላይ ገለጹት። እያንዳንዳቸው እንደ ቁጣ አንበሳ ተዋጉ። የሞዓብ ወታደሮች እንደ ቅጠል ረገፉ። ሰይፋቸው፣ ጦራቸው፣ ጋሻቸው፣ ሁሉም ነገር የእስራኤልን የነፃነት ጥማት ሊያረካ አልቻለም። ጦርነቱ ቀኑን ሙሉ ቀጠለ። ፀሐይ ወደ መጥለቂያዋ ስትቃረብ፣ የዮርዳኖስ ወንዝ ዳርቻ በደም ተጨማለቀ። የሞዓብ ወታደሮች አስከሬን በየቦታው ወደቀ። የእስራኤል ሰራዊት ታላቅ ድል ተቀዳጀ። በጦርነቱ ማብቂያ ላይ አስር ሺህ የሚያህሉ የሞዓብ ወታደሮች ተገደሉ። አንድም የሞዓብ ወታደር ከእስራኤል እጅ አላመለጠም። ይህ ታላቅ ድል የእስራኤልን የነጻነት ትግል ወደ አዲስ ምዕራፍ አሸጋገረው። ሞዓባውያን ከባድ ሽንፈት ደረሰባቸው። የእስራኤል ሕዝብ ለረጅም ጊዜ ሲመኘው የነበረውን የነጻነት ብርሃን ማየት ጀመረ። ናኦድ በጦር ሜዳው መካከል ቆሞ በድል አድራጊነት ፈገግ አለ። እግዚአብሔር ሕዝቡን እንደታደገው አየ። ይህ ድል የናኦድ ድፍረትና ብልሃት እንዲሁም የእስራኤል ሕዝብ አንድነትና እምነት ውጤት ነበር። በዮርዳኖስ ወንዝ ዳርቻ የተካሄደው ደም አፋሳሽ ጦርነት ካበቃ በኋላ ሞዓብ ሙሉ በሙሉ ተንበረከከች። አስር ሺህ የሚሆኑ ወታደሮቿ ጦር ሜዳው ላይ ተዘርግተው ቀሩ። ያ አስፈሪ የሞዓብ ኃይል በእስራኤል ጀግንነት ተዋረደ። የእስራኤል ሕዝብ ለረዥም ጊዜ ሲመኘው የነበረውን የነጻነት አየር መተንፈስ ጀመረ። የጭቆናው ቀንበር ተሰበረ። የውርደቱ ዘመን አበቃ። ከዚያ አስደናቂ ድል በኋላ እስራኤል ሰማንያ ዓመታት የሚቆይ ሰላምና ብልጽግና አገኘች። አስቡት፣ ሰማንያ ዓመታት ለሶስት ትውልድ የሚሆን ጊዜ። በዚያ ረዥም ዘመን ውስጥ የእስራኤል ሕዝብ ምድራቸውን አረሱ፣ ከብቶቻቸውን አረቡ፣ ልጆቻቸውን አሳደጉ፣ እግዚአብሔርንም አመሰገኑ። የጦርነት ድምፅ ጠፋ። የለቅሶና የዋይታ ድምፅ ተረሳ። በምትኩ የደስታ ዝማሬ፣ የሳቅ ፈገግታ፣ የእርካታ ስሜት በየቤቱ ነገሰ። ናኦድስ? ያ ደፋር ግራኝ፣ ያ የእስራኤል ነጻነት አርበኛ ምን ሆነ? መጽሐፍ ቅዱስ ስለ ናኦድ ቀጣይ ህይወት ብዙ ዝርዝር መረጃ አይሰጠንም። ከታላቁ ድል በኋላ ናኦድ ቀስ በቀስ ከታሪክ መድረክ እየተደበቀ ሄደ። ስሙ በታላቅ አክብሮትና ምስጋና የሚነሳ ሆነ እንጂ እንደ ቀድሞ በጉልህ አይታይም። ይህ ግን የናኦድን ታላቅነት አይቀንሰውም። እርሱ የተሰጠውን ተልእኮ በብቃት ፈጽሟል። እስራኤልን ከጭቆና ቀንበር ነፃ አውጥቷል። ህዝቡን ወደ ሰላምና እድገት መርቷል። ከዚህ በላይ ምን ክብር አለ? ናኦድ ዝናና ክብር አልፈለግም። እርሱ የሚፈልገው የህዝቡን ነፃነት ማየት ብቻ ነበር። የናኦድ ስም በታሪክ መዝገብ ላይ በድፍረትና በእምነት የተሞላ ጀግና ተብሎ ተጻፈ። ማንም ያልጠበቀው ማንም ትኩረት ያልሰጠው ግራኝ የሆነው ሰው በእግዚአብሔር ኃይል ታላቅ ሥራን ሠራ። የእርሱ ታሪክ ለትውልድ የሚተላለፍ የተስፋና የብርታት ምሳሌ ሆነ። ስለ ናኦድ ሞት መጽሐፍ ቅዱስ ምንም የሚለው ነገር የለም። እንዴት እንደሞተ፣ መቼ እንደሞተ፣ የት እንደተቀበረ አይታወቅም። ምናልባትም በተፈጥሮ ሞት በሰላም አርፎ ሊሆን ይችላል። ዋናው ነገር እርሱ በሕይወት ዘመኑ የሠራው ታላቅ ሥራ ነው። የናኦድ ሞት የእርሱን ጀግንነት አይቀንሰውም ልቁንም የእርሱን ታላቅነት ይበልጥ ያጎለዋል። የናኦድ ታሪክ እግዚአብሔር ደካማ በሚመስሉ ሰዎች ታላቅ ሥራ እንደሚሠራ የሚያሳይ አስደናቂ ምሳሌ ነው። ማንም ሰው እኔ ደካማ ነኝ ለእግዚአብሔር ሥራ አልጠቅምም ብሎ ማሰብ የለበትም። እግዚአብሔር የሚፈልገው ታዛዥና ታማኝ ልብን ብቻ ነው። ናኦድ ይህንን እውነት በተግባር ያሳየ ጀግና ነው። የእርሱ ታሪክ ለዘላለም ሲታወስ ይኖራል። የናኦድን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁን እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።